ይሄን ያደረገ የአላህ ፍቅር እንዴት ላይ ያደርግ ነው። ይሄ የጀሰዱ እኮ ነው። ዝምብሎ ብሎ እኮ ነው። ባለስህት ብታገኝ ማየና አይደል እንደ ምግቡ ነው። የዕባዳውን ፍቅር ከምግብ ፍቅር በላይ ማድረግ ማለት ነው። ይሄ ሰው እንዳደረገው ማለት ነው። በጥብጦ እኮ የጠጣው ሰው ያላመጠ የጠጣል ስንት እንትን ይሄ ደሞ ይእቃ ይእቃ ይተሃል ይእቃ በቀንድ አዲስ አጣጫማ አዘኩም ላ ገዝተን ጫማ አይሆነም። እንደዚህ በሄድኩ ቁጥር ቆሸሸ አልቆሸሸ፣ ሰው ከነካብኝ ይቆጣል ይቆጣል። ለታሎ መኪናማ ገዝተህ መኪናማ እረፍት የለህም፣ ኸላስ ሚስትህንም ትረሳለህ። በፍጥረቱ እንደዚህ የተማረክን በጨረቃ እንደዚህ የተማረክን በፀሐይ እንደዚህ የተማረክን በከዋክብቱ እንደዚህ የተማረክን በተራራው በፍጡሩ በውቅያኖሱ በባህሩ በወንዙ በዛፉ በቅጠሉ በአበባዎች በተለያዩ ነገሮች እንደዚህ የተደሰት በአላህ፣ እንዴት እንደሰት ነው። ከመተኛት በፊት ያለው የቁርአን ጊዜ ነው። ከተኛ በኋላ የቁርአን ጊዜ ነው። ከሶላት በኋላ የቁርአን ጊዜ ነው። ከምግብ በኋላ የቁርአን ሁሉ በቁርአን ያድርገው ምን እስከምትሆን ይህ አሁን የሚከፈት ነገር አለ፣ እኔ ስላገኘሁት ነው። ቁርአን በኋላ ታለቅሳለህ። አላህ አስከፍትልህ፣ እድሜ ድል ትላለህ። ውስጥ ገብቶ ሲሰራ፣ ውስጥ ገብቶ የከንቱነትን ያቀለጠ ሲያወጣው፣ ልክ ወርቀታን ወርቅ እሳት የሚያደርጉበት ለምንድን ነው? ውስጡ ሌላ ማዕድን ስላለ ነው። በሙሉ ያሉ ማዕድን ደግሞ ከወርቅ ደካማ ናቸው። ብረት ጠንካራ የሚባለው ሰባት መቶ ዲግሪ ላይ ቀልጦ ይሄዳል።

አንዳንድ የዕባዳ ሰዎች፣ የዝክር ሰዎች የዝክሩን ሐላዋ ያገኙ ሐላዋት አል ዝክር ሐላዋት አል ዕባዳ ያገኙ፣ የሚመጣላቸው ምግብ ይሄን፣ ለምሳሌ እንጀራ፣ እንጀራ ያውቅም እዛ፣ ኹብስ ዳቦ ከወጥ ጋር ከመጣላቸው ወጡም እንደዚ ይነሰ፣ ኢትዮጵያ ሩምት ምን ያደርገዋል? እዛ ፈትፍቶ ወደ ሾርባ ለውጦ ነው የሚጠጣው። ለምን ትታረጋለህ? እንደው እንዳንተ ጥሩ ስለው እሱን ሳላምጥ ስንት ተስቢ አመልጠኛል። እንደዚህ ያለ አያቶቻችን እንደዛ ናቸው። ሌላ አያት አትፈልግ። እንደዚህ ሰው ለመሆን ነው። ከዚህ ኩሩ ውበት፣ ከዚ አልፎ ደግሞ ሌላ ትልቅ ነገር እንደርሳለን። ትልቅ ነገር፣ አደገኛ ሳይኮሎጂካል ነው። ሳይኮሎጂካል ፕራዮሪቲ ትለዋለው ስራ ቅደም ተከተል አለ አይደለም እንደ ህይወትስ ማለት ነው። ቅደም ተከተል ይሰጣል። አንተ ንግድ ላይ እንኳን ብትሆን አንዱ አንዱ ደወለልህ የአስር ሚሊዮን ብርቃ ፈልጋለሁ እሺ፣ አሁን ቶሎ ምናምን አሉ። ደግሞ ሌላው ደወለ የሞቶ ሚሊዮን ብር የትኛው ነው የምትለው? ይሄኛው እንትን ብትለው እባክህ ጊዜ እስቴ ትለዋለህ። እንደው እንደው ይቅርታ ምናምን ትለዋለህ። ወደ ሞቶ ሚሊዮን ነው የምትሄደው። ቅድሚያ የምትሰጠው ለእሱ ነው። የሳይኮሎጂ ደግሞ አደገኛ ነገር ነው

ይሄንን ምን ማለት መሰለ? እዚህ ደረጃ ላይ ለመድረስ ነው አሁን ትግላችን። ሮመዳኑን የተሰጠለዛ ነው። እትካፉም የተሰጠለዛ ነው። ፕራዮሪቲውን የተዛባ ነው። አሁን አንተ አሁን ርቦ ነገብ እዚህ ቀርቦ መስገዳችን በትክክል እዛ እዛ አሁን ያልኩ ደረጃ ላይ ካልደረሰ በከባድ ትግል በከባድ ኢባዳ እየሰራ ማለት ነው።

ይበርዝ ለምን እንደ? አ? ያስታውሳለሁ ልጆቹ ሆነን ያስታውሳለሁ አረብ ሀገር ነው በአስራ አምስት ዓመቴ ነው ምናምን ሲኒማ ቤት ገባን ፊልም እያየን ማለት ነው። ከኢትዮጵያ ሄደ ነው አረብ ነው። ፊልሙ ደህና ፊልም እያየን ማለት ነው። የግብጽ ፊልም ነው። ወደ ሁለት ሰዓት ምናምን ሸጀን።

ነቢዩ ሰለላሁ ዐለይሂ ወሰለም የነቢይነት ትምህርት ሰጠ። ሚስት አለ ውጭ አንድ ሌላ ፊትና የምታስገባ ሴት ካገኘ ወደዛ እንትን ካለ ወደ ወደ ሚስት ሩጥ ይለሃል። እዛ ጋር ያለው ሚስት ጋር አለ ይለሃል። ኖርማል አመለካከት ይሄ ነው። በሽተኛ ግን ሰው ከሆነ ሚስቱ ጋር አለ እዛ ያለ መስለዋል። ሌላ ሁና ምናምን ከሌላ ከሌላ ማዕድን የተሰራን ከጭቃው ሳይሆን

መኪናማ እረፍት የለህም። ኸላስ ሚስትህንም ትረሳለህ። አዲስ ከሆነ ደግሞ በዛው ልክ ይህን ያህል ኢማን አለ እንደ እኛ የለንን ሙናጃ ማለት አላህን ፀጥ ብለህ ለብቻ ሆነህ አላህም ማነጋገር ማለት ቁጭ ብለህ ሱብሓነላህ ወልሐምዱሊላህ አላ ተጉዘህ ተጉዘህ ሞተህ እንደገና አልፈህ ከአኸር አልፈህ ያን ሁሉ ዘመን አምሳ ዓመቱን አልፈህ ጀነት ገብተህ ዓይንህ የአላህ ዛት ላይ ስታርፍ ይህን ዓለም የፈጠረው ውበቱ እንደዚህ የሆነ ፈጣሪ እንዴት ሊሆን ነው? ፍጡሩ እንደዚህ ግዙፍ የሆነ ራሱ ፈጣሪ እንዴት ሊሆን ነው? በፍጥረቱ እንደዚህ የተማረክን፣ በጨረቃ እንደዚህ የተማረክን፣ በፀሐይ እንደዚህ የተማረክን፣ በከዋክብቱ እንደዚህ የተማረክን፣ በተራራው፣ በፍጡሩ፣ በውቅያኖሱ፣ በባህሩ፣ በወንዙ፣ በዛፉ፣ በቅጠሉ፣ በአበባዎች በተለያዩ ነገሮች እንደዚህ የተደሰት በአላህ እንዴት እንደሰጥ ነው። አላህን ስናይ ትልቅ አላህ የሚሰጥህ የሚሰጠህ ኒዕማ አላህን አላህን የሚናፍቅ ልብ ይሰጥሃል። አሁን አላህን ማናፍቀው ለምንድነው? ነው ዱንያ ውስጣችን ስላለች ነው። ትልቋ መጋረጃ እሷ ነች። እምናፍቀው ሌላ ነገር ነው። እህልሜ ሌላ ነገር ነው ሞልቶታል በልኩ ቢሆን እኮ ችግር የለበትም። በብዛት ነው ጭጨነቃለው በመንገድ ሲሄድ መኪና እያየው ነው የሚሄደው፣ ህንፃ እያየሁ ነው የሚሄደው ይህደው እንዴት ነው አላህ ከዚህ በላይ ሚኒስተኝ ከላም ለዚህ ነው ብለ በብዛት ስታነቦ የሚከፈት ነገር አለ። ያን ጊዜ ነው ሁሉ ከንቱ ነገር የሚታይ። ከአላህ ከእቃ በላይ ያደረግሃል። ከህይወት በላይ ያደርግሃል።